ጥያቄ በእምናቴ እንደነገርኩ ማለት ነው። አሁን ኢየሱስ ክርስቶስ ለፍርድ ሲመጣ ያላመኑት ላይ የሚፈርድበትን ወረዴ አሁን ተፈርዶባቸዋል ስላለ እሱ ልክ ነ በህይወት እስካሉ ድረስ እድላላቸው ባለማመናቸው ከጸኑ ለፍርድ ሲመጣ ይፈርድባቸዋል። በሱ ተስማምቻለሁ። በእኔ የሚያምን የዘላለም ህይወት አለው ያላቸውን ግን አምነው ኃጢአትን ያደረጉ ለፍርድ ቀን ሲመጣ ይፈርድባቸዋል ወይ ነው ጥያቄ። ማመናቸው ብቻ ለምሳሌ በኔ የሚያምን የዘላለም ይሁት አለው አለ እንጂ በኔ የሚያምን ብቻ የዘላለም ይሁት አለው አላለም። አሁን ለምሳሌ መጽሐፍ ቅዱስን ብዙ ጊዜ ከፕሮቴስታንቶች ጋር ማንስማማ ይሄ ነው። ለምሳሌ በኔ የሚያምን የዘላለም ይሁት አለው ስላለ ዳይሬክትሊ በክርስቶስ የሚያምን ሁሉ የዘላለም ይሁት አለው አይነት ነገር ነው የነሱ አስተምሮ። በእኛ ግን መጽሐፍ ቅዱስ በኔ የሚያምን የዘላለም ይሁት አለው ብሏል። ሌላ ቦታ ደግሞ እምነት ብቻውን እንደማያደር ተናግሯል። ሌላ ቦታ ደግሞ በእኔ ሆኖ እኔ ወይን ግንድ ነኝ በእኔ ያለ ነገር ግን ፍሬ የማያፈራውን አባት ያስወግደዋል ብሏል። ስለዚህ በጌታ ሆነን ወይም ደግሞ በክርስቶስ ሆነን ፍሬ ካላፈራን እንደምንቆረጥ ነው እና ጀስት አንድ ጥቅስ ብቻ ይዘን ሳይሆን የተለያዩ ቦታዎችን ሄደን ነው እንትን የምንለው። እና ብቻ የሚል ነገር እስካልተጨመረበት ድረስ እንደዛ ማለት አንችልም። ምክንያቱም ሌላ ቦታ ደግሞ እምነት ብቻውን የሞተ እንደሆነ ይናገራል። ነው ይናገራለሁ። እምነት ያለ ስራ ከንቱ ነው ይላል። ልክ ነው ያ፣ ካልተሳሳኩ እኮ ታዲያ የዘላለም ድህነቱን አሁን ለምሳሌ ኃጢአት የሰራውትን ቀጭ ከሆነ የዘላለም ህይወት አለ ካለ እዚህ ጋር ራሱ እኮ ሊጋጭበት ነው። አምላክ የዘላለም ህይወትን ሰጠሃል። የዘላለም ህይወት አለ ያለው ለኃጢአተኞች ነው ወይስ በስሙ ላመነበት ብቻ ነው? ማለት አማኞች ነው ለምሳሌ በአምላክነቱ የሚያምኑ አማኞች የዘላለም ህይወት አድልህ ብሎት አይደለ ጽርቅ ለምሳሌ አሁን ጸርቀናል ድነናል ብለው የሚያስቡ ሰዎች አሉ። እነዚህ ከነ ወንጀላቸው ከነ ኃጢያታቸው ቅድም እንደው ሳይመለሱ ሳይመልሱ ነፍሰ ገዳዩን አሉ። ባለቤታ የሚገኘው በእናንተ አስተምሮት እንግዲህ ኃጢያት የሚሰራ ይኖረዋል ህግና ደንብና ከነሱ ጭምር ነው የዘላለም ህይወት የሰጠው መንግስተ ሰማይን የሚወርሱት። ይሄን ስጠይቅህ የማያምኑበትን አይደለም፣ አማኞቹ ጋር ነው ጥያቄ ያላመኑት ጋር አይደለም፣ አህዛቦች ጋር አይደለም አህዛብ በሱ ያላመኑ አህዛቦችን አይደለም የሚያካትተው፣ አማኞችን ማለት። አሁንም ግልጽ አይደለም። አኔ ግን አማኞ ነው። ራሱ አማኙ ሁሉ አይደለም። ባጭሩ በቃ ያመነው ሁሉ አይደለም። ያመነው ሁሉ አይደለም። ምክንያቱም እምነት ብቻውን የሞተው ነው ይላል። እ ባባ እንዴ ምን ሲኩራ ቢገኝ ነው ጥያቄሽ ነው። እና ሥራ መገለጥ በምንድን ነው የሚገለጠው? ናቲያን አሁን ለምሳሌ እምነት ብቻውን አያድንም። እምነት አዎ፣ እምነት ያለ ሥራ ከንቱ ነው እና ለድህነት የሚጠቅሙ ስራዎች ምንድን ናቸው? በእናንተ ሃይማኖት ያስተምሩ መዳናችሁን እለት እለት ነው የምጽፉት። የድህነት ሶስት አይነት ደረጃ አላችሁ አይደለ እድነናል እንድናንን እየዳንን ነው የሚል አስተምሮ እንዳላችሁ አቃለሁ፣ ካልተሳሳትኩኝ። ስለዚህ ይህንን ድህነታችሁን በስራ ነው የምታስጠብቁት፣ ያ የወሰድነውን ማለትም በመጀመሪያ ጀስቲፋይድ የሆንነውን በክርስቶስ ኢየሱስ ያገኘነውን ድነት ኦረዲ የምናስጠብቀው በቃሉ በመመላለስ ነው። ክርስቶስን በመምሰል ህይወት ውስጥ ነው። በቅድስና ህይወት ስንመላለስ፣ በፍቅር በትትና ስንመላለስ ድነታችን እስከ መጨረሻው ንጸና እርሱ፣ በእነዚህ ነገሮች ስንመላለስ ድነታችንን እንፈጽማለን ማለት ነው። ድነታችሁን ፈጽሙ ስለሚል ቅዱስ ጳውሎስ የቦታውን ነገር ያ በነገራችን ላይ አሁን አዲስ ኪዳን ላይ ከዳንም በኋላ ለምሳሌ ክርስቲያን ከሆነም በኋላ ቲቶ ምዕራፍ ሁለት ላይ አለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጦልናል ያለውና በአዲስ ኪዳን ምን ብለን እናምናለን? ጸጋ አለን፣ አለማዊ ምኞትን እንድንክድ የሚያደርገን ለምሳሌ እኛ ኦርቶዶክሳውያን ያንን ጸጋ የምናገኘው በቅዱስ ቁርባን ነው ወይም ደግሞ የክርስቶስን ስጋና ደም ስንቀበል ነው ብለን እናምናለን። ያ ነገር ምንድነው? አለማዊ ምኞትን ለምሳሌ አለም ይፈትነናል፣ ሳንፈልግ ኃጢአት ልንወድቅ እንችላለን ምናምን፣ ያ ያ ነገር ጸጋው ያግዘናል፣ አለማዊ ምኞትን እንድንክድ፣ ማለትም ኃጢአትን እንዳናደርግ ያግዘናል፣ ያስተምረናል እና አጋዣለን፣ የእግዚአብሔር ጸጋ ያግዘናል ብለን እናምናለን በአዲስ ኪዳን በገላትያ ላይ እነዚህ የእግዚአብሔር መንግስት አይወርስም ብሎ ዘረዘሩ ያስቀመጣቸው አሉ እና የስጋና የመንፈስ ስራ ብሎ ማለት ነው። ከዛ ውስጥ አሁን እነዛን ነገሮች የሚያደርጉ አሉ። ለምሳሌ ዘፈን፣ ውሸት፣ እነዚህ አይነት በሐሰት መመስከር የሚባሉት አይነት ማለት ነው። እነሱ እንግዲህ እዛ ነው ከታች ነው መጨረሻ ላይ እነዚህ እግዚአብሔር መንግስት አይወርሱም ነው ብሎ የሚናገረው እና ኦርቶዶክስ ክርስቲያን ሆኖ ዘፋኞች አሉ። ሌላ መዘገላት የተጠቀሱትን ነገሮች የሚያደርጉ ክርስቲያኖች አሉ። እና በእናንተ አስቀድሞ እግዚአብሔር መንግስት አይወርሱም ተብሎ በገላት ላይ ስለተገለጠባቸው እነዚ ሰዎች ገሃነም ነው የሚገቡት ብለህ ማለት እንችላለን? እንደ ቃሉ ኃጢአተኛ ሰው ንስሐ እስካልገባ ድረስ እስካልተመለሰ ድረስ እግዚአብሔር ማርያም ላክ ስለሆነ ሁሌም ወደ እኔ ተመለሱ ይላል። ነገር ግን ወደ እግዚአብሔር ካልተመለሰን ለኃጢአታችን ንስሐ ካልገባን መጽሐፍ ቅዱስ እንደሚለው እንቀጣለን ወይም ገሃነም እንገባለን። በአዲስ ስርዓት አላችሁ የተጻፈ አለ በመጽሐፍ ቅዱስ ምን የሚል በአዲስ ኪዳን በመጽሐፍ ቅዱስ የንስሐ ስርዓት አላችሁ ሐዋርያቱ ወይም እየሱስ የንሳ ስርዓት እዚህ ኃጢአቶች ስርየት የሚደረግላችሁ በዚህ መልኩ ንሳ ስትገቡ ነው ብሎ የተቀመጣለ። ዋናው ባዲ ንሳ ማለት ምን ማለት መሰለሽ መጸጣት ማለት ነው ዋናው ንሳ ትርጉም መጸጣት ወደ እግዚአብሔር መመለስ ያ ያደረግሽው አጥያት ክፉ እንደሆነ ወይም ደግሞ ስተት እንደሆነ አውቀሽ ወደ እግዚአብሔር መጸጣት ነው ነገር ግን አሁን ቀኖና የሚባል ነገር አለ ያን ነገር በምን አይነት መንገድ ነው የምናደርገው የሚለው ለምሳሌ በእኛ ኦርቶዶክስ ያደረግነውን አጥያት ሄደን ለካህንን እናዘዛለን። ምክንያቱም ያ ካህን የክርስቶስ ተወካይ ነው ብለን ስለምናምን ማለት ነው ማለትም ለሐዋርያቱ ስልጣነ ክህነት ተሰጥቷቸዋል ብለን እናምናለን። በሰማይ የታሰረ ጠፋብኝና ብቻ የክህነት ስልጣን ተሰጥቷቸዋል ብለን እናምናለን። እና ለእነሱ ኃጢአታችንን እንናዘዘብን ኦልሬዲ የክርስቶስ ተወካይ ብለን ስለምናምን ኃጢአታችንን ለእግዚአብሔር ነው የምንናዘዘው። እግዚአብሔር ነው የሚሰማን፣ ኃጢአታችንን የምንቀበለን እና ይቅር የሚለንም እግዚአብሔር ነው። ነገር ግን ያ ካህን ይመክረናል፣ ይመልሰናል፣ ክፉ ነገር እንዳናደርግ፣ ሁለተኛ ወደዛ ኃጢአት እንዳንመለስ እና ቀኖና ይሰጠናል። ቀኖና የሚሰጠን ደግሞ ዋናው ምክንያት ምንድን ነው? ለምሳሌ ቀኖና ውስጥ ምን አለ? ጾም፣ ጸሎት፣ ስግደት ምናምን አለ እና እነዚህን ነገሮች እንድንለምድ አደለ እለት እለት ህይወታችን እንድንሰግድ፣ እንድንጸልይ፣ እንድንጾም ነው እንጂ ኃጢአታችን የሚያስተሰርየው በአዲስ ኪዳን የኢየሱስ ክርስቶስ ደም። የኢየሱስ ክርስቶስ ደም ባይኖር በምንም አይነት ታምር፣ ኃጢአታችን የፈለገ ብናለቅስ ኃጢአታችን አይሰርየልንም ማለት ነው። ኢየሱስ ክርስቶስ ለካህ- ለስልጣን የሰጠው ለሐዋርያቶች ነው፣ ለካህናቶች ነው። በአዲስ ኪዳን በሐዋርያትና በካህን መሀል ልዩነት የለም። ያው ሐዋርያቶች ናቸው ማለትም የመጀመሪያዎቹ ሐዋርያቶች ናቸው። ከዛ በኋላ ደቀ መዛሙርት አሉ፣ የሐዋርያ ደቀ መዛሙርት ምክንያቱም ለዘላለም ስለማይኖሩ ማለት ነው። ሐዋርያቶች ለዘላለም አይኖሩም። ክርስቶስ እስኪመጣ ድረስ የእነሱ ደቀ መዝሙሮች አሉ። ያንን ስልጣነ ክህነት እያስተላለፉ ነው የሚሄዱት። ወይም ደግሞ ሐዋርያዊ ክብብሎች በሚለው ማለት ነው። ከነዛ ከሐዋርያቶቹ ጀምሮ እስካሁን ድረስ የካህናት አሉ የተባሉት ካህናት ከሐዋርያቶቹ በመጣ በቅብብሎች ብሎሽ የመጣ ክነት ብለን ነው የምናምነው ምክንያቱም ሐዋርያቶቹ ለዘመለም ስለማይኖሩ ማለት ነው። አመሰግናለሁ። ሐዋርያ ቅብብሎች አለ ብላችሁ ስለምታምኑ፣ ከዛ የመጣ ነው ብላችሁ ስለምታምኑ ስርዓቱን እያስቀጠላችሁት ነው እናንተ። እስቲ ለአሁን ላይ ማስተታችሁ ውስጥ አመሰግናለሁ። በዮሐንስ ዮሐንስ ሁለት ላይ ምን አልከኝ? ኤርፎን ልንጋለው አንተ ጋር ደግሞ ስለነበረው ማውራው ነው። አው እንትን ነው ሐዋርያቱን፣ ለምሳሌ እስካለም ፍጻሜ ድረስ ከናንተ ጋር ነኝ ያላቸው እነሱ እስካለም ኖረው አይደለም፣ ግን በእነሱ በኩል አሁን እንዳልኩሽ በቅብብሎሽ በኩል ላለነው ሰዎች ነው ይሄ መልእክት እና እስካለም ፍፃሜ ድረስ ክርስቶስ ከቤተ ክርስቲያን ጋር ነው ብለን እናምናለን። ከዚህ አንጻር ኦኬ ኦኬ በዮሐንስ ሁለት አንድ ላይ ልጆች ወይ ኃጢያትን ታደርጉ ኃጢያትን አታደርጉ፣ እጽፍላችኋለሁ ማንም ኃጢያትን ቢያደርግ ከአብ ጠበቃ እንዳላቸው የሚናገር አንድ ጥቅስ አለና የኢየሱስ ክርስቶስን አስታራቂነት ወይም መካከለኝነት ትቀበላላችሁ እናንተ? ያ ኦፍ ኮርስ እንዴ፣ የክርስቶስን አስታራቂነት የማይቀበል ክርስቲያን ክርስቲያን እንኳን አይባልም። ዋናው ዓላማው እኮ ክርስቶስ ወደ ምድር የመጣው ሊያስታርቀል ሊያድና ነው እና ምናለ ነው። ስለዚህ የኢየሱስ ክርስቶስ ጠበቃነት ታምናላችሁ ማለት ነው ወይም ደግሞ ኢየሱስ ክርስቶስ መካከለኛ አስታራቂ መሆኑን ታምናላችሁ ማለት ነው። በነገራችን ላይ አሁን እኛ ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ ቅዱስ ላይ ያ ክፍል ጠበቃ አይልም። እሱ ደግሞ ሌላ ርስ ነው የሚሆንብን። እኛ ጠበቃ የሚለውን ቃል አንጠቀምም ለክርስቶስ ልክ አማራጅ እንደማንለው ማለት ነው። ኦኬ፣ የተሰጣችሁ ጠበቃ እንደሆነ አትቀበሉም ማለት ነው እናንተ እየሱስን? አይ ጠበቃ የሚለውን ቃል አንጠቀምም፣ መካከለኛ እንደሆነ አዳኛችን እንደሆነ እና ምን ግን ጠበቃ የሚለውን ቃል አንጠቀምም። ኦኬ ምን ብላችሁ ነው ያንን ክፍል የምትረዱት እናንተ በእናንተ የኦርቶዶክስ አስተምሩ? አሁን ቢኖረኝ እጄ ላይ ቤት ቤት አይደለምና፣ አነብልሽ ነበረ ቦታውን አነብልሽ ነበረ። የኛ ሕትመት እንደዛ አይደለም ከግሪኮ የታተመው የገዙ መጽሐፍ ቅዱስ አይ ቲንክ 1938 ላይ ነው መሰለኝ፣ የመጀመሪያው መጽሐፍ ቅዱስ እንደዛ አይደለም። ቤተክርስቲያኒቷ ኢቭን 2000 ላይ ራሱ የታተመው እንደዛ አይለም። ኢየሱስን አስታራቂነት ከራሱ ጋር ነው አስታርቆናል ብላችሁ የምታምኑት ወይስ ከአባቱ ጋር ነው? ያው እርቁ እርቁ ከመለኮት ጋር ነው ብለን ነው የምናምኑ። ስለዚህ ክርስቶስ ራሱ መለኮት ስለሆነ አቦል መንፈስ ቅዱስ አንድ ዲቫይን ኔቸር አላቸው ብለን ስለምናምን እርቁ ከራሱም ጋር ነው፣ ከአብም ነው፣ ከመንፈስ ቅዱስ ጋር ነው። አንድ መለኮት ስላለ ያ መለኮት በሶስቱም ስላለ ከመለኮት ጋር ነው ብለን እናምናለን። ዞሮ ዞሮ ከራሱም ጋር ነው ብለን እናምናለን። እንዴት እንዴት ሰው ስለዚህ ራሱን ከራሱ ጋር ነው ያስታረቃችሁ እና ከአባቱም ጋር ነው ያስታረቃችሁ እየሱስ ከራሱም ጋር ከአብም ጋር ከአባቱ ጋር ነው ጭምር ነው ያስታረቃችሁ ማለት ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አንድ አንድነታቸው በመለኮት ነው። ማለትም አምላክ የሚያስብላቸው መለኮት ነው አይደል። ስለዚህ አንድ መለኮት ነው ያለው። የሰው ልጅ ደግሞ የተጣላው ከእግዚአብሔር ጋር ነው፣ ማለትም ከአምላክ ጋር ነው ሰው ተጣላ ብለን የምናምነው። ስለዚህ የአርቅ የሚሆነው ደግሞ ዞሮ ዞሮ ከአምላክ ጋር ነው፣ ወይም ደግሞ ከመለኮት ጋር ነው። ስለዚህ አንድ መለኮት ስላለ ከአብም ጋር ነው፣ ከወልድም ጋር፣ ከመንፈስ ቅዱስ ጋር ነው የታረቅ ነው። ሰው መሆኑ የሚያስፈለገው ነው ስለዚህ እርቆን ለመፈጸም ራሱን ገልቧል ማለት ነው ምክንያቱም በዮሐንስ ራእይ ላይ ይህ የእግዚአብሔር በግ ነው ተብሎ ተጽፎለታለና ለኢየሱስ በዮሐንስ ወንጌል ላይ ስለዚህ ራሱንም ለማስታረቅ ነው የሞተው ማለት ነው ራሱን ከእኛ ጋርም ለማስታረቅ ጭምር ከአባቱን ጋር ለማስታረቅ ጭምር ነው የሞተው አዎ አዎ እንዳልኩሽ ነው ያው ከመለኮት ጋር ነው ማለት ባጭሩ መልሱ ከመለኮት ጋር ነው ነው የሚሆነው። መለኮት ደግሞ አብም፣ ወልድም መንፈስ ቅዱስም አንድ መለኮት ናቸው ብለን እናምናለን። ለዛም ነው ክርስቶስ ሰው ሆኖ በሰውና በአምላክ መካከል መካከለኛ የተባለው። ረ ኮመንታችሁ ግን ይቀፋል፣ በእውነቱ ደስ አይልም። ቤት ላይ የተሳደባለን እንዴ? የተሳደበ ሰው ነው ያላየውም። ናቲ፣ ለመልካም ጸባይህ እናመሰግናለን። በሀሳብ ልዩነት መከባበር ደስ ይላል። አመሰግናለሁ ናቲ፣ ጥያቄዎችን ስለመለስክልን። ንጨርሻለን ነኝ እሺ ሰላም ብያለው ፋሚሊ እንዴት ነው አድርጋቸዋል? ብያ ምን አለው። ኮሜንት ላይ የነበራችሁ ሰዎች እንግዲህ በክርስትና በኦርቶዶክስ ክርስቲያን ድኅነትና የዘላለም ሕይወት የሚገኝበት መንገድ እሱ በነገራችሁ መሰረት ነው ማለት ነውና፣ እንደነ ብሮክ አይነት ለምርጫ ቅስቀሳ የሚጠቀሟት ቃል ከኢህአዴግ የወሰዱት እየመሰለኝ ነው። አሁን አሁን ላይ በቃ ምርጫ ቅስቀሳ ሲሆን ራሳቸው አምላክ የሆኑ ሁላንም ይመስለኝ የሚናገሯቸው ነገሮች ግን እኮ ኦፓዲያ አሁን ላይ እሱ ካስተማራቸው ይቅርታ ለቃላቴ እስልምናው ላይ ካስቀመጠው ይልቅ ግልጽ አድርጎ ኢየሱስ ክርስቶስን አምላክ ለማድረግ በቂ የሆነ መረጃ ነው ወገናችን ሲሰጠን የነበረው የሚገርም ነው። በግልጽ ቋንቋ በሱ መንገድ እራሱ አጂብ ነው። የእውነት እኔ አሁን አሁን እሱ ከተናገራቸው ንግግር የሚገራርም ንግግር ተናግሯልና። አብራ አይ መጣ እንዴ! ኧረ ምን ይሄ ይገባል፣ ግልጽ እኮ ነው። እንዴት ነው የማይገባ? እኔ ገብቶኛል፣ በጣም ነው የገባኝ። እንዴት ነው የማይገባ? ግልጽ ነው እውነት፣ በጣም ግልጽ ነው። ይሄ ነው በቃ፣ ይሄ በመናም ነው ያለው መሰለሽ። አንዳንዴ ከመጨቃጨቅ የራሳቸውን ያስተምሮ እና የነገረ ድህነታቸውን እንትን እንዲ እንዲናገሩ ድል ስትሰጫቸው የመርዳት እድልሽ የተሻለ ነው። ገባሽ? በጣም የማወቅ እድልሽ ሰፊ ነው። ስለዚህም በዚህኛውና ያ ይሄ ሁለቱም በክርስቶስ ክርስቲያን ነን ብለ ያምናሉ። የዛኛው በእውነት የነብሩክ እኮ ይለያል የነብሩክ ሃይማኖት ሳይሆን እውነቴን ነው የምልሽ። አንዳን ላይ እንዘና ያሳያል። ጎፈንድሜ በግድ ንማ ግን የነብሩክ እኮ ደስ አይሉም። አረ ጴንጤዎች በጣም ተበላሽተዋል። ጌታ ይርዳቸው። አግማሙት ሃይማኖታቸው እውነት እንደ ቆንጠጥ ማለት አለባቸው ካልሆነ ወደፊት ራሳችን ላይ ራሳችንን የምንፈርደው ስልጣን ሰጥቶናል ከማለት ወደኋላ አይዱም። በጣም የሚገርምሽ ይፈላሰፋሉ። በጣም ናቲ፣ ግን ኦባል ጸባይተኛ ነው። በጣም ነው ያደነኩት። ከየት ተገኘ እባክሽ? አንደኛ ከናቲ አንድ በት ደስ ያለኝ ለጥያቄው ሁሉ ራሱ ካለ የሆነ በጣም የምናደደው ሰው አንቺ ጠይቀሽው ከሀዲስ ሲገባ እሱ ግን እስካሁን በሀዲስ አይገባ። በጸባዩ በጣም ጨዋ ልጅ ነው። ገና ዛሬ ነው ያየሁት እኔ ሃይማኖታቸው እኮ ዶክትሬኑ መጽሐፍ ቅዱስ ነው እንጂ ቁራንን ሀዲስ አይደለም። እዛ የሚገቡት እኮ እንትናቸው እኮ ነው። በጣም ፍርሃት ስለሚሰቡቱ፣ ስለሚረበሹ ከተጠያቂነት ለማምለጥ የራሳቸውን ካለማወቅ ከተጠያቂነት ለማምለጥ የሚያደርጉት ጥረት ነው እንጂ አንድ ክርስቲያን ስለ ነገረ ድህነት ነገረኝ ስትዩ ሀዲስ አያድንሽም የፈለገ ቢወጣ ቢወርድ። ገባሽ? ስለዚህ እዚህ ሆኖ የሚሰማም ሰው ኦኬ ብሎ አንደርስታንድ ያደረጋል፣ ግልጽም ይሆናል። አስ የተናገረው ነገር የራሱን አስተምሮ ነው የሚናገረው የተሻለ አድርጎ ሊገልጽ ይችላል፣ በገባው ልክ ሊገልጽ ይችላል። የገለጸው ግን የራሱን አስተምሮ ነው። የተቀበለ ይቀበላል፣ የማይቀበል የራሱ ጉዳይ። ለእኛ ብሎ የሚቀይረው አስተምሮ ስለሌለው ማለት ነው። እዛም እዛም እየሄዱ የሚያቦኩ ሰዎች እኮ የራሳቸውን ስለማያውቁ የሚከላከሉት፣ እናንተ ጋርም እኮ እንዲህ አለ፣ እዚህም እኮ እንዲህ አለ፣ እዚያም እኮ እንዲህ አለ እያሉ ነው። ገባሽ? ያስቁኛል። ለዚህ አይነት ሰዎች እግዚአብሔር እኔ ሁሌ አንድ የማይገባኝ ጥያቄ ግን እንደው ታውቃላችሁ፣ ሁሌ መጠየቅ የምፈልገው ለምሳሌ ማለት ነው። የእግዚአብሔር ሀሳብ ከሰው ሀሳብ በላይ ነው። እኛ በሚገባን መልኩ መጽሐፍ ቅዱስ ላይ የተጠቅሶልን ነው። በሚገባን መንገድ ይልሻል እና በገባን መንገድ ሄደን ስንጠይቃቸው ልክ አይደላችሁም ብለው ቀን እንዳችንን የሚሰብሩት ነገር ለሰው እንዲገባ ተደርጎ ከተጻፈ ካልገባን አልገባንም ነው። እኔ ደግሞ በጣም ከአራት ቀን በፊት ስሬ ስኔ እውነቴን ነው የምላችሁ፣ በጣም ያስደነግጠኝ ምንድ እኔ ኢየሱስ ክርስቶስ ወላድ ነው። አንድ በአለም በአለም አቀፍ አንድ ነበር የሚመስለኝና የሆነች ሊፖስታ በየትኛውም ነው ማለቀ እንትን የተለያየ ነው። በኬንያ ጠቆር ያለ ነው። በህንድ የተለያየ ነው። በሰባት ነው በስምንት ሀገራት ይሄን ይመስላል ይሄን ይመስላል ብላ ፖስታ ደነገጥኩኝ። የእውነት ነው ማለት ነው ምስሉ አ ምስሉ አ ቢያንስ አሁን እኛ አሁን ይሄ ቢላል እርግጠኛ ባይረጋገጥ እንኳ በአለም አቀፍ ቢላል ለሐበሻ ሁን የሙስሊሞች ጀሃዳ ላይ እንትን ፊልም ላይ የሰሩት እንደው በአለም አንድ እንኳን ይመሳሰላል ግን ነው ብሎ የሚያምን የለም። በዛ ሰዓት ላይ ፎቶ ማናነሳቸው የሚል ጥያቄ በአለም አቀፍ ግን እነሱ ይሄን ነው ተመስሎ ጌታን አህል ነገር አስበሽዋል በዚህ ይሄን ይላል። የኢትዮጵያው እንደውም ያምራል። የኢትዮጵያው ደስ ይላል። የኬንያው ደግሞ ጠቆር ያለ ነው። የማን ነው ጀርመኑ ራሱ የቻይናው ራሱ አይኑ ጠበብ በማለቱ የጸጉሩ ይሄ የቻይና ንጉሳውያን መምሰሉ እንዴት አልገረመሽም? የእውነት በጣም ደንት በፈጣሪ ላይ መሳለቅ ራሱ ይመስለኛል ማለት የሰባት የስምንት ሀገሮች ፈጣሪ ናህል ነገር ይሄን ይመስላል ብሎ ነው የሚታሰበው። ይሄን ይመስላል እኔ ደነግ እንደ የሆነው ሽመጤ ነው የተቆረጠው እንደ ወዴት የሄደች ነው ሃናን አልኩና፣ በነገርሽ ላይ ማለት ነው እኔ በነዚህ በስዕል ምን ስዕል አድኖ ማለት ይከብደኛል። ምስለ ስዕሎች ማለት ነው ምስለ ስዕላት የኦርቶዶክስ ቤተክርስቲያን አባቶች በእጃቸው የሚስሏቸው ስዕላቶች አሉ በጣም ግሬስፉል የሆኑ የሚያማምሩ እና ሞር እነሱ ይሻላሉ ብዬ አስባለሁ እንጂ ይሄ ከጄሳስ ኦፍ ናዝሬት ከፊልም አክተሩ ጋ የተገናኘው ሁሉም አገር እነሱን አምላክ ሰው ሰው እንዴት ነው ሰውን በአምሳላችን እንፍጠር ብሎ ስለሚናገር ዘፍጥረት ላይ ራሳቸውን የሚመስል አምላክ ነው የሚስሉት አግኝተሽኛል ስለዚህ ራሳቸውን የሚመስል አምላክ ስለሚስሉ ነው። የቻይናውም፣ የጃፓኑም፣ የኬንያውም፣ የህንዱም፣ የጀርመኑም የግሪኩም ለየት ለየት ብሎ ያየሹ ማለት ነው። በዛ ምክንያት ነው እንጂ የእያንዳንዱን አገር ሰው መልክ የሚመስል ነው አምላክ ብሎ ያቀረቡት፣ ዘሪያ ላይ ከሆነ ስለዚህ፣ ሰውን በአምሳላችን እንፍጠር ብሎ ስለሚያስቡ ራሳቸውን የሚመስል አምላክ ነው እየሳሉ ትክክል ናቸው ግን በምስለ ስዕል ደረጃ ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሳቸውን ቀለማቶች ተጠቅመው የሚስሏቸው አሉ፣ ግን በመንፈስ ቅዱስ ተመርተን ነው የሳል ነው የሚሏት ነገር ሳክስናት በእውነት እሱን አረቄ በዝንጅብል ብጠጭ ራሱ የማይገለጥልሽ ማትቀቢው ነገር ነው። በመንፈስ ቅዱስ የተመራ ሰው አለም ላይ አንድ ነው፣ መንፈስ አንድ ነው። ሰባ ሰማንያ መንፈስ የለም። ገባሽ? በመንፈስ ተመርቶ አዎ መሆን ያለበት አንድ። እኔ ትንሹ በሐጅ ነው የመጀመሪያ ሳውዲ ስሄድ የሄድኩትና ሳውዲ ስገባ አረበኛ አላውቅም። ሁሉም ቶብለ ቶብለባሽ ሁሉ ሸህ ነበር የሚመስለኝና እንደ እነዚህ ሸህና ሁሉም ሰው ሸህ ነው እንደ እኛ ሀገር ቶብ ለባሽ ማለት ነው። በጣም ጥሩ ምናምን ስታየችው በስመ አብ ሳውዲዎች ደግሞ ያበዱ ሸህ መሰለኝ። ምክንያቱም እሺ ሸሆች ናቸው አብዛኛው ጀለብያ የሚለብሱት ነበር። ገጠር ስለነበርኩ ስለነበርኩና ሐረም ላይ ስንገባ የሆነ ጧፍ እያደረግን ደነገጥኩኝ። አዛን መቅሪብ ነው፣ አዛን ሲል እንደ ይሄ ሁሉ ሰው በየት ልንሰግድ ነው? እንዴት ነው የምንሰግደው? ቂልባውስ እንዴት ተስተካክሎ ነው ሶፍ የምንቆመው ብዬ የኔ ሳየሚገርምስ ፀጉሩ ፓንክ ነው፣ የምንኛ የናይጄሪያ ፀጉሩ ፓንክ ነው። ፓንክ ምንድን ነው? አጫጭር ፀጉሩ ምንድን ነው የሚባለው? አፍሮ የእውነት የናይጄሪያ እና አባሌ እዛኔ ደነገኩት። ሐረም ላይ ማለት ነው። እንዴት ነው የምንሰግደው? ከዓለም አቀፍ ሐጅ ነው ከየትኛውም ቦታ ነው መተን የሆነ ምንድነው የሚሉት ምናም ቢይ በጣም ዙሮቤ ነበር የገረመኝ ነገር። ግን ያሁላ ሰው ቂልባውን አንድ ላይ እንግዲህ አስቡ። ሐረምን እዛ ቦታው ወተን ሜዳው ላይ መስሎ ነበር የምንሰግደው፣ ግን ሁሉም ሶፍ ሲወጣ አስትክክል ብሎ በአንድ ሲቆም የእውነት ደነገኩት። አሰጋጁ ሲሰግድ ሁሉም ተከትሎ አንድ ነው ቃሉ ገባሽ ያ ሁላ ሰው ተዓለም አቀብ መጥቶ ሰላት ላይ የሚሰገደው ሁሉ አንድ ነው እና ትናንትና ይሄንን እንትን ሰድ እሱን አስታወሰኝ ወደኋላ ከአስር ከ አመት በፊት ካባው ላይ እንትን የሶላት ነው የመጀመሪያ የተሰማኝን ስሜት አስታውሰኝ እንዴ እንዴት ነው ይሄን ማምላክ የተለየ ነው ዋንኩ ይሄ ነው በቃ በህንድኛ የሚጻፍ ገባሽ በስፓኒሽኛ የሚጻፍ በጃፓንኛ የሚጻፍ በፈለግሽ ቋንቋ ይጻፍ መመሪያው አንድ ስለሆነ አንድ ቦታ ሲገናኙ፣ የተለያየ ቋንቋ እንኳን ቢጠቀሙ ሕግና ሥርዓቱን ህግጋቱን አንድ አይነት ነው። ገብቶሻል። አባባሌ ምንም አዲስ ነገር የለውም። ትራንስሌት አድርገሽ የምትግባቢበት ነው። ባትገባቢ ባትነጋግሪ እንኳን ቀጥሎ ምን ማድረግ እንዳለባቸው በጣም ቀቀ ያውቃሉ። ያ ህግጋቱ አንድ ስለሆነ ቁርአኑ ስለሆነ ይሄ ግን ይሄ ምስል ስዕል የሚባለው ነገር ነው። ጀርመኑ በተለይ በተለይ ጥቁር የሚመስለው ግን ዝም ተብለው የሚውታት አታደርጉም። እንደ ያለ በሽታ ነው የገባው እንደዛ እንደነገርኩሽ ነው። ይሄ በቤተ ክርስቲያን ስዕላት ደረጃ የኢትዮጵያ ኦርቶዶክስ በጣም ደስ ይለኛል። እስቲ ስታዩ ራሱ የሆነ ቦታ የምታውቂውን አይደለም የምታየው። አባባሌ ገብቶሻል? ትክክል ትክክል። ያሳሳላቸው የቀለም አጠቃቀማቸው ይሄ እኮ እንትናቸው ኤጓቸው ህይወታቸውን አበላሸው እንጂ እኮ የምር በቃ እምነቱን ባትከቴ እንኳን የእምነት ስርዓት አካሄዳችሁ በቃ ዋው ነው የሚያስብልሽ። እና በጥንቃቄ ነው ቀለም አጣጠላቸው እራሱ የሚገርምሽ ነው የተለያዩ ሀገራቶችም ገብቼ አይቻለሁኝ በተለይ ኢትዮጵያ ውስጥ የነበሩ የኦርቶዶክስ ቤተክርስቲያኖችን ጎብኝቼ አይቻለሁ እና ትደነቂያለሽ። ይህን ያህል ጥበብ አገሪቷ ያን ያህል የተመቻ አይደለም፣ ገባሽ? ለስዕላት የሚመቻ አይደለም። ኦልሬዲ አእምሮሽን አእምሮሽ አይዲያሽ ላይ አእምሮሽ ውስጥ ያለውን ሀሳብ ወደ ሸራ ቀይረሽ ለማቅረብ የቀለማቶቹ ሩሾ ሸራው ብቻ አይደለም ብቻ በዛ ውስጥ በምንም በቆዳን ፍቃ ያደርጉት ቀጣለም ቀጥቅጥ ያደርጉት፣ ግን የሚስሏቸው ስዕላቶች ዓለም ላይ ሁላ ያሉ በጣም ነው የሚያስገርሙትና ስታዩም ራሱ ምንድን ነው ብለሽ እንድታይ አይነት ነው የሚያደረግሽ። ይሄ ግን ፎቶ ሁሉም ቻይናውም አይኑን ጠበብ አድርጎ ጸጉሩን ረዘም አርጎ ህንዱም እንደዛ፣ የጀርመኖቹማ ልብሱ ላይ ሁላ ልብ አለበት። ደቡደቡ የጀርመኑ በጣም ደቡደቡ የሚል ልብ ሁላ አለበት። አሁን ባትጋሩ ነው እንጂ እኛ ራሱ የልብ ቅርጿን ያመጣ ነው። ከዳክዬ አይደል እንዴ እቺ ዳክዬ ነው፣ ንደረት ባለው እንደዚህ ውሃ ላይ ጭንቅላታቸውን ገጥሞ እነዚህ የሚመሳሰጡት ወፎች ማለት ነው። ምንድን ነው የሚባሉት ጥቁር? ለምን እነሱ ጥቁር ስለሆኑ ነው። እንደ ኬንያዎች ያጠቆሩት አምላክን? ለምን ይህን እኮ ነው። በየአገራቸው የራሳቸውን መልክ የሚመስል አምላክን ነው የፈጠሩት። እምልሽ እኮ ለዚህ ነው እንዲህ የቻይናው ቻይና ከመሰለ፣ የጃፓኑ ጃፓናዊ ከመሰለ፣ የጀርመኑ ጀርመናዊ ከመሰለ፣ የራሽያው ራሽያዊ ከመሰለ፣ የኬንያውም ኬንያዊ ነው መምሰል ያለበት። የደቡብ አፍሪካው ፓንት ነው አልኩሽ እኮ። አፍሮ ነው ፀጉሩ። ማረ አረ የደቡብ አፍሪካውን በደንብ አላየሽውም። ሁለት አይነት ከለር ነው ያለው ነጭና ጥቁር። እኔ ኳ አንድ ነው።